መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት እንዲፈቱ አምኒስቲ ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ የመብት ተቆርቋሪ አምኒስቲ ጠየቀ። በአዲስ አበባ ብቻ ቢያንስ ከሀያ በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስሮ እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረይቡ ግንቦት 13 2017 ዓ.ም በግጽ ገጹ አሳስበዋል። በተጨማሪ ባለስልጣናቱ በሰላማዊ መንገድ እየተቃውሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን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 ለእስር እንዳዳርጋቸው አትቷል። በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያለው እርምጃዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት ልሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ስል ስሜኮ በትናንትናው መግለጫ አትቷል። የስራ ማቆም አድማውን ተከትሎ የጤና ሚኒስትር ዴታ ደረጀ ድጉማ የጤና ባለሙያዎች ወደ ስራ ገበታቸው ካልተመለሱ ህጋዊና አስተዳደራዊ እርምጃዎች እንደሚወሰዱባቸው ማስጠንቀቂያ ሰጥተዋል። የጤና ባለሙያዎች ጥያቄ አሁን የመጣ ሳይሆን ለአመታት ስንከባ ባለላ የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 2017 ዓ ም ባቀረቡበት ወቅት የተናገሩት ሚኒስትር ዴታው ይህ የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የለውም ብለዋል። ሚኒስትር ዴታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስዷል ብሎ ካቀረቧቸው እርምጃዎች አንዱ የጤና ሙያ ፈቃዳቸውን መንጠቅ እንደሆነ ተናግሯል። ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዞ መቀጠል እንደማይችሉ አስጠንቅቋል። የህክምና ባለሙያዎቹ ከተመጣጣኝ ደሞዝ፣ ጥቅማ ጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎች ለጤና ሚኒስትር ሚያዝያ 3 2017 ዓመተ ምህረት ማቅረባቸው ይታወሳል። መንግስት እነዚህን ጥያቄዎች በተሰጠው ሰላሳ ቀናት ምላሽ ባለመስጠቱ ከግንቦት አምስት ጀምሮ የስራ ማቆም አድማ ለማድረግ መገደዳቸውን ባለሙያዎቹ ገልጿል። ስሜኮ በተጨማሪ ከፊልና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባደረገባቸው አንዳንድ የህክምና ተቋማት በጽኑ ህሙማን ማዕከል የሚገኙት ታማሚዎችን ጨምሮ በሀኪሞች እጥረት ተገቢውን ህክምና ማግኘት አለመቻላቸውን ገልጿል። ከተለያዩ ክልል ከተሞች ረዥም ቀጠሮ ጠብቆ ለህክምና የመጡ ሰሙዋን መንገላታታቸውን በባለሙያዎች እጥረት ምክንያት አንዳንድ የህክምና ተቋማት ባለሙያዎችን ለረዥም ፈረቃዎች እንዲሰሩ ለመመደብ መገደዳቸውንም በዚሁ መግለጫ አስፍረዋል ኢሰመኮ ክትትል ካደረገባቸው መካከል ጥቁር አንበሳ ቅዱስ ጳውሎስ ቅዱስ ጴጥሮስ ና ዳግማዊ ምኒልክ ሆስፒታሎች ይገኙበታል ከአዲስ አበባ በተጨማሪ ከአጋሮ ከአርባ ምንጭ ከባህር ዳር ከፊቼ ጎባ ሀዋሳ ና ጅማ አካባቢዎች መረጃ ማሰባሰቡን አትተዋል በጤና ዘርፍ የሚደረግ የስራ ማቆም አድማ በማህበረሰብ የጤናና ና በህይወት የሚኖርበት ላይም አሉታዊ ተጽዕኖ ሊያስከትል የሚችልበት በመሆኑ የህክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት እንዲያመቻች እንዲሁም የህክምና ባለሙያዎችም የህብረተሰቡን የጤናና ና በህይወት የመኖር መብታችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሉ ጥሪ ማቅረባቸው በዚሁ መግለጫ ላይ ሰፍረዋል። ሚኪ ነኝ ከሚኪ ታቦር ኢንፎ አብሬያቸው፣ ቆየሁት ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ለእሳታት ካሉ አጫጭር መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።